ምዕራፍ ሁለት፣ የኦሮሞ ጎሳ አባት ስለ ኦሮሞ ጥንታዊ ታሪክ ከመሰረት ሲተላለፍ የመጣውን በአዛውንት አፈ ታሪክ የተነገረውንና ከልዩ ልዩ ድርሰቶች የተገኘውን በመጠኑም ቢሆን በአንደኛው ምዕራፍ ውስጥ ተመልክተናል። እንደዚሁም ከቦታ ጥበትና በወቅቱ ከተከሰተው የጦርነት ግፊት ለመላቀቅ ሲሉ በቅድሚያ የተንቀሳቀሱት ዋና ዋና አራት የነገድ አባቶች መሆናቸውንም አይተናል። የእነዚህን የነገድ አባቶች የቅድመ እንቅስቃሴ ብንገልጽም እነሱን ያስገኙትን አባቶቻቸውንና ወንድሞቻቸውን ከነሱም ተከታዮች የሆኑትን ትውልድ እየቀጠለ ሲሄድ ከነገዱ ስፋት ጋር ተያይዞ የመጣውን የአባቶች ስም ከሞላ ጎደል ለማስረዳት ለማሳየት ሞክረናል። እንዲሁም ከአገራችን ጸሐፊዎች የተገለጸው እነሆ ቀርቧል። ከሁለት የውጭ አገር ደራሲዎች የተጻፈውንም ማየት ይቻላል። ከአዛውንታፈ ታሪክ የተገኘው የኦሮሞ ጎሳ አባቶች ገለጻ ከኦሮምኛ የዘር ቆጠራ ልምድ የሚመነጭ እንደሆነ እንደመሆኑና በዚሁ ልምዳቸው ልጆቻቸውን የማስተማር ግዴታም አለባቸው። ይልቁንም የሚያስረዱት የራሳቸውን ጎሳ አባት እንደመሆኑ መጠን አጠራጣሪነት ስለማይኖረው በአስተማማኝ ሁኔታ መቀበልም ይገባል። የሀበሻ ደራሲዎች ማለትም አባ ባሕሪና አለቃ ታዬ ስለ ኦሮሞ ነገድ አባቶች የተጻፉትን አንዳንዶቹን የዘር ግንዶች ፈጽሞ ስማቸውን ሳያነሱ ከማለፋቸውና በሌላ አንጻር ደግሞ የአንዱን ጎሳ አባት ወደ ሌላ እያዘዋወሩ ከመጻፋቸው በቀር አገላለጻቸው ከአዛውንት አፈታሪክ ጋር በጣም የተቀራረበ ነው። ለምሳሌ ያህል ስማቸውን ሳያነሱ ያለፉትን ብንጠቅስ ዋናውን አባት ኦርማን ከቦረኖች ውስጥ ጉናን፣ ሶቦን፣ ግርባን አልፏቸዋል። ከአንዱ የዘር ግንድ ወደ ሌላ ያሳለፉትም በርካታ ነው። እንዲሁም ኩልቦ የተባለ የውጭ አገር ደራሲ ኦሮሞዎች ስለ ራሳቸው የሚያምኑት ብሎ የጻፈውና ከራጥፍ ከተባለ ደራሲ የተገኘ ነው በማለት በድርሰቱ ውስጥ መስግቧል። እነዚህ የውጭ ሀገር ደራሲዎች የጻፉትም ቢሆን በዘር ግንድ አወራረድ ረገድ ቀጥታውን መስመር የያዘ አይሁን እንጂ ከዋናዎቹ አባቶች እንዲሁም ተከታዮች የንዑሳን ጎሳ አባቶች በአጭሩ የጠቀሱት ስም ከኦሮሞ ነገድ አባቶች ውጪም አይደለም። ይህ የዘር ሐረግ አወራረድ ችግሩ በሌሎች ደራሲዎች ብቻም ሳይሆን በኦሮሞ አዛውንትም ዘንድ አለ አዛውንት ከዋናው የዘር ግንድ አነሳስ በትክክል ሲያስረዱ ዝቅ ብሎ ትውልድ በስፋት ከተራባ በኋላ ያለውንና ረዘም ካለ ትውልድ ሲወርድ ሲዋረድ የመጣውን የዘር ሐረግ ቆጥሮ ከዋናው የዘር ግንድ ለማገናኘት ይቸገራሉ። ስለዚህም ችግር አዛውንት ሲያስረዱ ዋና የዘር ግንድ የሆኑት አባቶች የትውልድ መነሻ መሆናቸውና እነሱም ተከታዮች ጎሳ ትውልድ ሀረግ የሚገናኝበት የቅርንጫፍ ግንድ እንደመሆኑ ከአእምሮ ውስጥ አይጠፋም። በኦሮሞ የዘር ቆጠራ ባህልም አባቶችና እናቶች እንዲሁም ዶሬዎች፣ አስተማሪዎች የሚማሩትን ልጆች ሲያስጠኑ ከወላጃ አባት ወደ አያት፣ ከአያት ወደ ቅድመ አያት፣ ከዚያም በላይ እስከ ረጅም ትውልድ ያስቆጥራሉ። ይህ ሲሆን የዘር ሐረጉ ተራውን ሳይለቅ በቀጥታ ከዘርግንዱ ማድረስ ግዴታ ቢኖርባቸውም ከላይ እንደ ተገለጸው ከጊዜ ርዝመት የተነሳ ምንም ለማድረግ አልተቻለም ስለዚህ ዋና ዋናዎቹን የነገድ አባቶች ብቻ ማስጠናት ግድ ሆነ ይላሉ ደጋግመን እንዳነሳ ነው ሁሉ የመጽሐፍና ማንበብ ችሎታ አለመኖርም እንቅፋት በመሆኑ በሺህ እስከሚቆጠር ትውልድ ያለውን የጎሳ አባት በአእምሮ መዝግቦ ለማቆየት አዛውንት አይቸገሩም አይባልም። ከመቶ ዓመታት ወዲህ በመላ አገሪቱ በተፈጠሩት ሁኔታዎች ምክንያት ኦሮሞዎች ከዋናው ባህላዊ ባህላቸው አንዱ የሆነውን የዘር ቆጠራ ትምህርት ልምዳቸውን ጨርሶ እንደ መተው ያህል አላልተውታል። ከመቶ ዓመታት ወዲህ በመላ አገሪቱ በተፈጠሩ ሁኔታዎች ምክንያት ኦሮሞዎች ከዋናው ባህላቸው አንዱ የሆነውን የዘር ቆጠራ ትምህርት ልምዳቸውን ጨርሶ እንደ መተው ያህል አላልተውታል። ይሁን እንጂ ይህን ባህል እስከ ቅርብ ግድሬ ድረስ በመጠኑም ቢሆን ስላልተዉት ከአያት ለአባት የሚተላለፈው ግንዛቤ የተፈለገውን ያህል ባይሆንም አዛውንት ዋና ዋና የሆኑትን አባቶች ለአካባቢያቸው በሚገባ ያስረዳሉ። ስለዚህ አንድም የኦሮሞ ተወላጅ የሆነ ሰው ጎሳ ማን ይባላል ብለው ቢጠይቁት ለምሳሌ የመጫ ጎሳ ነኝ ይላል። የትኛው መጫ ያሉት እንደሆነ ጃዊ ነኝ ይላል። ነገር ግን ከወላጅ አባቱ ጀምሮ እስከ ጃዊ ቆጥሮ ለመድረስ አይችልም። ስለዚህ ነገዱ ሁሉ ዋና ዋና የሆኑትን የጎሳ አባቶች ያውቃል ማለት ነው። በአሁኑ ጊዜ ግን ወጣቱ ትውልድ የጊዜውን ስልጣኔ ፈለግ የሚከታተሉት ሁሉ ይህን ባህል ጨርሰው ትተውታል ለማለት ይቻላል። አዛውንት ዋናው የኦሮሞ ነገድ አባት ኩሳ ነው ወይም ኩሽ። በኦሮምኛ ኩሳ ማለትም በአማርኛ ትርጉም ቅርስ ወይም መዝገብ ማለት ይሆናል። አለቃ ታየ ግን የጻፉት ድርሰታቸው ኩሳ ማለት በግዙ አነጋገር ኩሽ ነው ብለዋል። አፈታሪኩ ከኩሳ ቀጥሎ ዋና አባት የሚያደርገው ኦርማ የተሰኘውን ነው። ኦርማ ማለት ድንገት ደራሽ እንግዳ ማለት ነው። ይህ ስም አጠራር ለምሳሌ በአማራ ጎሳ ዘንድ ወንድ ልጅ ሲወለድ እንግዳ ወይም እንግዳ ወርቅ እንደሚባለው ይሆናል። አዛውንት ቀጥሎ ተከታታዩን የጎሳ አባቶች ሲያስረዱ ኩሳ የነገዱ ዋና ግንድ በማድረግ ቀጥሎ አውርማን ይጠቅሳሉ። በዚሁ የነገዱ ዋና መጠሪያ ስም ኦርማ ተባለ። ኦሮሞ የተባለው አርማ ከማለት የወጣ ነው። ኦሮሞ እየቆየ በቀን ብዛት ኦሮሞ በመባሉ አጠቃላይ የታላቅ ነገድ ስም ሆነ ይላሉ። ኦርማ ወይም ኦሮሞ በርቱማንና በረንቶ ወይም ባረናን ወለደ። ከነዚህ ከሁለቱ አባቶች በርቱማ ሰባት ልጆች ሲወልድ፣ ቦረና ዘጠኝ ልጆችን ወለደ። የበርቱማ ልጆች ከረዮ፣ ሁብና ወረነሻ አከቱ፣ ኢቱ፣ ላሎ፣ የወሎ አባት መረዋ ናቸው ሰባቱ። እነዚህ በሰሌዳው ላይ የሚታዩትን ልጆችና የልጅ ልጆች ወለዱ። የቦረና ልጅ መጫ፣ ቱለማ፣ አካኮ፣ ሎባ፣ ጫሊ፣ አቦ፣ ጉና፣ ሶቦ፣ ገርባ ወይም ስልገን ቦረና ዘጠኙ ናቸው። እነዚህ ሌሎችንም የልጅ ልጆች ወለዱ። አሩሲ ባሌም የልጅ ልጆቹ ናቸው። ስለዚህ አሁን ባሉበት አገር ተስፋፍተው ተባስተው በትውልድ አገራቸው ገጸ ምድር ምሪታቸውን ሁኔታ እንዴት እንደነበር ሰፋ ባለ ሁኔታ ለማስረዳት ባይቻልም በሐቅ ላይ በተመሰረተ አፈ ታሪክ የተገኘውን ገልጸናል። ባልተጨበጠ ሁኔታ በሰፊው የሚነገረውን መዘርዘር አስፈላጊ ባለመሆኑ አልፈን ነገዱ ስለነበረው ባህል ትርጉም እንራመድ። አንድ መሰረታዊ ሐሳብ ሲነገር ትርጉም የሚኖረው መሆን እንደሚገባው ግልጽ ነው። ባህል በባለሙያዎች ዘንድ ብዙ ተወራራሽ ዘርፎች እንዳሉት የሚታወቅ ሲሆን እኛም ባለን ችሎታ መጠን ለምንጽፈው ባህል አስቀድመን ትርጉሙን ማንበብ ማብራራት ተገቢ ስለሆነ ለመግለጽ እንሞክራለን። ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ያድርጉ። እናመሰግናለን። እንቀጥላለን።